አደራ ክርስቲያኖች አንድ ቀን አለመኖር አለ። የዕድሜ ክልላችንን እያየን ነገ የሚነጋልን የሚመስልን ሰዎች አንታለን። የማይነጋልን ሰዎች ልንኖር እንችላለን። ባጭር ቋንቋ ከጽድቅ ሥራ የተፋታን በጣም ብዙ ሰዎች አለን የምንኖር መስለ። ለዛ ነው ክርስቶስ የወይኑን ሰራተኞች ሥራ ፈታችሁ ለምን ቆማችሁ? ሀሌሉያ። ለምንድነው ጽድቅ ሥራ ፈተን የቆምነው? ነገ ልንሰራው ነው። ከነጎዳያ ልንሰራው ነው። ሰው እኮ እድሜ ሲጨመርለት እንዲያውም ያልሰራውን ኃጢአት ለመስራት ከሚቻኮል የቀረውን ጽድቅ ለመስራት ነበረ መፍጠን የነበረብህ። ግን አለመታደል ሆኖ ምን ዋጋ አለው? አብዛኞቻችን ከጽድቅ ሥራ ተፋተን እውነተኛ መሆንን ጠልተን ጽድቅን መሆንን መፈጸምን እጅግ ተጸይፈን የዕድሜያችን መጨረሻ ላይ እግዚአብሔር ምሕረቱን መቼም አያሳጣንም እያልን እንታለላለን። እንዳይመስላችሁ አይመስላችሁ ክርስቲያኖች፣ ውሃ ሲወስድ እያሳሳቀ ነው እንደሚባለው ሰይጣንም ሲያታልል እንደዚሁን። እድሜ ያለን እየመሰለን የምብንኖር እየመሰለን ያታለናል፣ እንዳይመስላችሁ ማናችንም የቆምን መስሎ የታየን እንዳንወድቅ መጠንቀቅ አለብን።